ባህታዊ ሆነው ሴት ገዳማቸው መተው የሚያመነዝሩ እንዳሉ ታሪክ ተጽፏል። ለምሳሌ የዝሙት ስሜት የማይሰማው ሰው አለ ወይ ብለን ጥያቄ የምንጠይቅ የለም። በዚህ ምድር ላይ የለም። የትኛውም የበቃ ቅዱስ ቢሆን ስሜቱ ይሰማዋል። ልዩነቱ ምን መሰለ? ክፉ ስሜት የማይሰማው ጻድቅ፣ ክፉ ስሜት የማይሰማው ቅዱስ የለም። ስሜቱን ግን ይቆጣጠረዋል ነው። እኛ መቆጣጠር ያቅተናል፣ እነሱ ግን ድል ያደርጉታል። የዝሙት ፊልሞችን የማየት ምንድነው ምክንያቱ እንደዛ ሊሆን የሚችለው ወጣቶች ለምደ እንደዛ የሚያደርጉት ከገቡ ደግሞ ብዙ ጊዜ ያው ለመውጣት ሲቸገሩ እናያለን። እና ለመውጣት ምን ማድረግ አለባቸው? ባክ ከኀጢአት ውጣ፣ ከርኩሰት ውጣ፣ ከአመፅ ውጣ ሚል እጁን ዘርግቶ የሚጠብቅ አፍቃሪ አለ። አፍቃሪን ይየው። የአፍቃሪን መጠን በፈጸምከው ኀጢአት አትለካው፣ አትለኩት፣ አትለኪው። ሴቲቱንም በወንዶ አንፃር ለሴቱም ስለሚሰራ ነው። መጠን ምን ማለት ነው? ይሄ ድጋግም እንዲህ አልኩ። እግዚአብሔር እኮ በቃ አይምረኝም። ይኔ ኮ እንደው ይባሰ ነው እንደ አሁን ይህም ብትናገረው ምን መልሽ ጭቃ ነኝ የሚሉ አሉ። ይህ የምታደርገው ነገር የእግዚአብሔርን ፍቅር አይለካውም። እግዚአብሔር በጣም ሚያስ ነው። ካደረግነው ነገር የበለጠ ያደረግነውን ነገር ይቅር ብሎ አይቀበለንም ብለን ስናስብ ነው። ዝሙት ፊልም ከማየት ቀጥታ ሄዶ ዝሙትን መፈጸም ደግሞ ከፍ ያለ ነው። ማየቱ ወደዛ ስለሚጋብዝ ቴዎፋን የተባለ አንድ ሰው አባ መቃሪ ውስጥ በነበረበት ጊዜ የነበረ ባህታዊ ነው። የዝሙት ፈተና ያስቸግረዋል። ለምናምን ዘርግ እንዴት አንተ ባህታዊ የሆነ ፈለጣ አይሰራም። ይሄ በነገራችን ቄስ ቢሆን ጳጳስ ቢሆን ምን ቢሆን ሊወድቅ ይችላል ማለት ነው። እንዴት ነው የወደቀው? ሰውዬው እንዴት ነው የሚኖረው? ሲወድቅ ክህነት የሚያሽር አለ፣ ቀጥታ ከክህነት ውጭ የሚያደርግ አለ። በዝሙት ስትወድቅ ቀኖና ስልትሰራ፣ ወንዶቹ በምን መጨነቅ ጀምሯል? ደመወዛቸው በጣም ትንሽ ስለሆነ ሚስት አላገኝም ብለመጨነቁ በስተዋለው ስምንት ሺህ ብር ደመወዝተኛ ትቀበለኛለች ወይ? ወንዱ ግን ብዙ ጊዜ ከቆየ መጀመሪያ ጓደኛ አድርጎ የያዛት ሴት አግብቶ እንኳን ብዙ ተጽዕኖ ትፈጥርበታለች። ማፍቀር እርግጥ በተፈጥሮ ከሄድን ማፍቀር የወንድ ነው። የምትኳዩው ለማን ነው ይላል። ባልሽ እኮ ስትኳይ ይፈራል።

እሷም ለምን ጓደኛ እንደሆነ ይቸጠቀም። በፍቅር ግንኙነት ምክንያት ያ ግንኙነታቸው ሲፈርስ ሰዎች ራሳቸውን እስከ ማጥፋት ድረስ ራሳቸው ላይ አልተገባ ድርጊት ሊፈጽሙ ይችላሉ። ታድሮ ሳይቆም ማለትን የተባለ ሊቅ ምን ይላል? ራሳቸውን የሚያጠፉ ሰዎች በዘላለማዊ ሕይወት የማያምኑ ጭምር ናቸው ይላል። ሰማዕታትን ሰማዕት ያሰኛቸው ራሳቸውን ራሳቸው ማጥፋት ፈልገው ስላደረጉ አይደለም። በጣም ከባድ አይደለም፣ ኃጢአት ሆኖ ግን ስሬት የሌለው ነው። ማንኛውም ኃጢአት ስሬት አለው፣ ራስን ማጥፋት ግን ስሬት የለው። የተሻለ አገኛለሁ ብሎ የባሰ ላይ መውደቅ ራስን እጠብቃለሁ ብሎ ራስን የበለጠ ገደል ውስጥ መክተት፣ ከትንሽ የጉድጓድ ወጥቶ ድቅድቅና መልቅ ጉድጓድ ውስጥ መግባት ማለት። ትልቁ ኃጢአት በእግዚአብሔር ተስፋ መቁረጥ። ተስፋ መቁረጥ ቁጥሩ ከሰይጣን ሰይጣን። አሁን የማይድ ነው ለመሰለህ እግዚአብሔር ስለማይምረው እኮ አለ? ተስፋ ስለቆረጠ ነው። ቅዱስ ዮሐንስ አፈወርቅ እንደዛ ብሎ ጽፏል። በቃ ተስፋ የለውም። አንድ ሰው በጣም ቢጨነቅ አስቸግ ቀሪ የሕማም ደረጃ ላይ ቢሆን፣ በጤና ባለሙያዎች ያንን ሰው ማትረፍ ባይቻል፣ ስለዚህ ይህ ሰው ተጨንቆ የመሞቱ ስለማይቀር የዛሬ ወር ሁለት ወር ስለዚህ እንዲሆኑ እየተጨነቀ ቀሪ ዘመኑን ከሚያሳልፍ እንግደለው። መርሲ ኪሊንግ አላችሁታል። ለማምለጥ ማለት ነው። የምሕረት ግድያ ብላችሁታል። በዛ ሰው ላይ ስልጣን ያላቸው እነሱ እንደሆነ አድርገው እኮ በነገራችን፣ እግዚአብሔርን አስወጥቶ የራስን መረዳት። ለምሳሌ ይህ ሰው ሊኖር አይችልም አሉ። ግን ይህ ሰው ሊኖር መቻል አለመቻሉ ሰዎች በቃ የፈተና ነው። ሁላችን እንፈተነዋለን። ግን መውጣት እችላለሁ እግዚአብሔር ኃይል ይሰጠኛል እያለ መታገል እስከ መቼ ነው የሚታገለው ነው እስከ ምጻት እስከ ሞቱ እቅድ እስከ ነፍሱ ከሥጋው እስኪለይ ድረስ። መቼስ ሰዎች ራሳቸውን እንዲያጠፉ የሚገፋቸው ገፊ ምክንያት ምንድን ነው ብለን ስንጠይቅ እንደየሰው በጣም የተለያየ ነው። አሁን በዝርዝር የሁሉንም ሀሳብ ልናውቅና ልንረዳ አንችልም። የተወሰኑትን ልናብራራ እንችላለን ግን እኛም የማናስባቸው አንድን ሰው ራሱ እንዲያጠፋ ራሱ ላይ ያልተገባ ነገር እንዲያደርግ ይገፋዋል ወይም ለዛ ያደርሰዋል ብለን የማናስባቸው በጣም ትንንሽ የሚመስሉ ነገሮች ሁሉ ሰዎችን ወደዚህ ድርጊት ውስጥ እንዲገቡ ሊያደርጓቸው ይችላል። እንደው ዝም ብሎ ለመዘርዘር ያህል እንደው ለማስታወስ ማለት ነው። ብዙ እርግጥ ምንድን ነው ሰዎችን ወደዚህ ገፍቶ የሚወስዳቸው የሚለውን ሳይሆን፣ መሰረታዊ ጉዳይ ራስን ማጥፋት ምንድን ነው የሚለውን በደንብ አድርጎ መረዳት እና ስሜቱ ይሄ እንደዚህ አይነት ሀሳቦችን እንዲያስቡ የሚጫናቸው ስሜት ምንድን ነው የሚለውንም ማወቅ አስፈላጊ ነው። እንግዲህ እንደየሰው ይለያያል የሚለው እንዳለ ሆኖ፣ ለምሳሌ አንዳንድ ሰዎች ኀጢአት ደጋግመው ይሰራሉ ደጋግመው በሆነ ኀጢአት ይወድቁና ያንን ኀጢአት ማድረጋቸው በራሳቸው ላይ ሕሊናቸውን ይወቅሳቸዋል እና ሕሊናቸውን እየወቀሳቸው እየወቀሳቸው ሲመጣና፣ መቼስ አንድ ሰው ኀጢአትን ሲሰራ የሚያደርገው ነገር ትክክል እንዳልሆነ ውስጡ ይረዳል። ያንን ነገር ለማቆም ስትረግል ያደርጋል ደግሞ ማቆም ያቅተዋል። ስለዚህ እየደጋገመ በዛ ኀጢአት ይወድቃል፣ እየደጋገመ ይወድቃል። ያን ጊዜ ተስፋው እየተሟጠጠ በጣም እየተጨነቀ ውጥርጥር እያለ ይሄዳል። ያን ጊዜ በውስጡ ከሚያደርገው ኃጢአት የተነሳ ከመኖር ይልቅ አለመኖር የተሻለ እንደሆነ እኔ ይህንን ኃጢአት ላቆም የምችለው ከዚህ ዓለም ብለይ ነው፣ በዚህ ዓለም እስካለው ድረስ ከዚህ ኃጢአት መላቀቅ አልችልም ብሎ ራሱን ራሱ ኮንቪንስ ያደርጋል ያሳምናል ማለት ነው ከዛ በኋላ የመሸነፍ መቋቋም ይሄ ያለመቻል እንትኖች ስሜቶች ያይሉበትና ራሱን ወደ ማጥፋት ሊመጣ ይችላል። ቤዚካሊ እንደዚህ ያደረጉ በጣም ብዙ አሉ። በመጽሐፍ ቅዱስም በምንም አሉ። አሁን ዝርዝረን ላናነሳ እንችላለን ማለት ነው። መቼስ አንድ መጽሐፍ በአንድ ጊዜ ስለማናወራ እና፣ ስለዚህ አንዱ ምክንያት የሚሆነው ተደጋጋሚ ጊዜ ኀጢአትን መስራት ነው። ይሄ ቅድም አሁን ስታነሳ እነዚህ አሁን ፎርኖግራፊው ብቻ አይደለም። ከዛ ጋር የተያዙ ለምሳሌ ማጭበርበር ሊሆን ይችላል። በጣም ባልተገባ መንገድ ሰውን እያጭበረበረ የሚኖር ልክ እንደዚህ እንደነ ቁራዎች በሰማይ እንደሚበሩ አዋፋት ልክ እንደነዚህ ራሳቸውን በሌሎች እንስሳት ሞት ላይ መስርተው የሚኖሩ አሉ እንደና አሞራ ምናምን ያሉ ማለት ነው እና ሌሎችን ሰዎች በማጥቃት ሌሎችን ሰዎች በመቀማት የሌሎች ሰዎችን በማክሰር ራሳቸውን ሰትስፋይ እያደረጉ የሚኖሩ ሰዎች ድርጊታቸው ትክክል እንዳልሆነ ሕሊናቸው ይነግራቸዋል። ከዚህ የተነሳ ራሳቸው ላይ ወቀሳ እየበዛባቸው ሲመጣ እና ድርጊታቸውን ደግሞ ማቆም እንደማይችሉ ራሳቸውን ሲያሳምኑ ኋላ ተደጋጋሚው ድርጊት ራሳቸውን ወደ ማጥፋት ሊመራቸው ይችላል። ስለዚህ አንዱ ራስን ለማጥፋት እንደ ትልቅ ኮዝ ወይም ምክንያት አድርገን ልናስብ የምንችለው ተደጋጋሚ ጊዜ የሚሰራ ኀጢአት ነው ማለት ይቻላል። በስነ ልቡና ባለሙያዎች ግን ከዚህ ከኀጢአት ሸገር ብሎ አሁን እኛ ስናስብ እንደየራሳችን ስሜት አንድ ሰው ራሱን በምን ምክንያት ሊያጠፋ ይችላል ብለን ብንጠየቅ ሁላችንም ቶሎ የሚመጣልን በጣም አስጨናቂ ከባድ የሆነ እንደው ሊወጡት የማይችሉት ውስብስብ ነገር ሲገጥመው እንደሆነ አድርገን ልናስብ እንችላለን ብዙ ሰው ግን ራሱ የሚያጠፋው ከስነ ልቡና ጥቃት ነው የሚል ሳይኮሎጂስቶች የሚያነሱት ሀሳብ አለ እና ከስነ ልቡና ህማም ልክ ሜንታል ዲስኦርደር የሚባለው እንግዲህ የጤና ባለሙያ ስለሆንክ ይህን በደንብ እንትን ትለዋለና ሰዎች የህሊና ይሄ ቪክቲም ሜንታሊቲ ሲኖራቸው ከዛ የተነሳ አስተሳሰባቸው የሚፈጥርባቸው ችግር ራሳቸውን ወደ ማጥፋት እንዲሄዱ ሊያደርጋቸው ይችላል። ምንም እኮ የተለየ ነገር ገንዘብ እያላቸው በዚህ ምድር ላይ እናት አባት፣ ወገን ዘመድ ምናምን የሚበሉት እንደፈለጉ ሆነው መኖር እየቻሉ ብዙም ያን ያህል ስትረስ የሚያደርጋቸው ነገር ሳይኖር ግን በጣም ሲምፕል በጣም በትንሽ ነገር ግን ሜንታሊ በአንድ ጊዜ ስለሚነኩ አንዳንድ ሰዎች ማለት ነው ራሳቸውን ሊያጠፉ የመቻል እድላቸው ሰፊ ሊሆን ይችላል። ስለዚህ በአእምሮ በጉዳት ምክንያት ራሳቸውን የሚያጠፉ ሰዎች አሉ። ቅድም እንዳልኩት ከኃጢአት የተነሳ ራሳቸውን የሚያጠፉ ሰዎች አሉ። ኦግስጢኖስ የተባለ ሊቅ አምስት ነገሮችን ይዘረዝራል። አሁን እሱን አንዘረዝርም፣ ግን አንዱ ከኃጢአት ጋር ቅድም ያነሳሁትን ነው የሚያነሳው። ሁለተኛ ሌሎች ሰዎች ኃጢአትን ይሰራሉ እና የሌሎች ሰዎችን ክፉ ድርጊት ያይና ሰውየው እዛ ድርጊቱ ሳይኖር ከነሱ ተጽዕኖ የተነሳ ነገ እኔ እዚህ ውስጥ ልገባ ይችላለሁ። ስለዚህ ከመግባቴ በፊት ራሴን ባጠፋ ነው ከነሱ ድርጊት ላመልጥ የምችለው ብሎ የነሱን ድርጊት ላለመሳተፍ ብለው ራሳቸው የሚያጠፉ ሰዎች አሉ። ይሄ ኦግስጢኖስ የሚያነሳው ነው። በሌላ በኩል ደግሞ ቶሎ ብለው ክብርን የሚሹ ሰዎች አሉ። አሁን ብሞት መንግሥተ ሰማያት የእግዚአብሔር መንግስትን ይጓጉና ለምሳሌ በሰማያትነት ክብርን ማግኘት እንደሚቻል ይታወቃል። ስለዚህ የእግዚአብሔር መንግስት ይጓጉና የዚህ ዓለም ኑሮ አስጠላኝ፣ ወደ እግዚአብሔር መንግስት መሄድ ፈልጋለሁ ይሉና ወደ እግዚአብሔር መንግስት እግዚአብሔር በፈቀደው ሞት በዛ በር በኩል ስታልፍ እንጂ ራስ ላይ ያልተገባን ነገር አድርገህ ስትሞት አይደለም ወደ እግዚአብሔር መንግስት የምታልፈው። ሰማዕታትን ሰማዕት ያሰኛቸው ራሳቸውን ራሳቸው ማጥፋት ፈልገው ስላደረጉ አይደለም። በዚህ መንገድ አይደለም። ስለዚህ የእግዚአብሔርን መንግስት ይፈልጉና ራሳቸው ላይ አደጋ የሚፈጽሙ ሰዎች አሉ። እነዚህ ሰዎች ወደ እግዚአብሔር መንግስት እንዳይገቡ የሚያደርግ ስራ እየሰሩ እንደሆነ ላያውቁ ይችላሉ። ግን ራሳቸውን የሚያጠፉት ለምንድነው? ራሳቸውን እየቆጠሩ ማለት ነው። ራሳቸው እንደ ሰማዕትነት እንደ መልካም እና መንግስት እግዚአብሔርን በመሻት ማለት ቶሎ፣ በዚህ ምክንያት ራሳቸው የሚያጠፉ ሰዎች አሉ። ሌላው እንግዲህ እንደየሰው አስተዳደግ እንደየሰው ባህል እንደየሰው ልማድ እንደየሰው የኑሮ ተጽዕኖ በጣም ብዙ አይነት ምክንያቶች ይኖራሉ። አንዳንዶች እናቱ አባቱም አርፋበት በሌላ ሰው ቤት የሚያድግ ሰው ይኖራል እና ሌላ ሰው ቤት ሲያድግ በሚያድግበት ቤት የሚሰጠው ትሪትመንት ይኖራል። ያ ትሪትመንት እያደገ ሲመጣ እንደ ሰው አድርገው እንደማይቆጥሩት ወይም አድሏዊነት እንዳላቸው አድርጎ ሲያስብ የብቸኝነት አይነት ስሜት የሚሰማው ሰው ይኖራል። ከዚህ የተነሳ ራሱን ወደ ማጥፋት ማን አለኝ እኔ ምናምን ሚል ይኖራል በሌላ በኩል ደግሞ በጣም እየተረዳ ብዙ ሰዎች ይረዱታል፣ የሆነ ነገር ለማድረግ ይጥራል፣ ይወድቃል፣ ይረዱታል፣ ይወድቃል፣ ይረዱታል፣ ይወድቃል። የነዛ እርዳታ እየጨመረ ሄዳል፣ የእሱ ውድቀትም ሳይቋረጥ ከሆነ ስታንትሊ ይቀጥላል። እንዲህ የሆነ ሲሄድ እስከ መቼ ድረስ ነው ሰዎች የማስቸግረው? ስለዚህ በሰዎች እጅ ላይ ከመሆን ቢያንስ እነሱን ለማሳረፍ ግሞት አሳርፋቸዋለሁ መፍትሄ ነው የሚመስላቸው ብለው አስበው እራሳቸውን የሚያጠፉ ሰዎች አሉ ማለት ነው። እንዲህ እንዲህ እያል ከዘረዘርን በጣም ብዙ ምክንያቶች ይኖራሉ ሰዎች እራሳቸው እንዲያጠፉ የሚያደርጋቸው። ከቅድም ከውይይታችን ቀደም ብሎ ካሜራማኑም ሲያነሳ ነበር አንተም ሌሎችም እንግዲህ ብዙ ሰዎች ይገጥማቸዋል እንደዚህ አይነት ነገር በሪሌሽንሽፕ ምክንያት ወንድና ሴት ግንኙነት ይጀምሩና ጓደኛ ሆነው ሁለት ዓመት ሊሆን ይችላል፣ ሶስት ዓመት ሊሆን ይችላል፣ ምናምን ምናምን አራት ዓመት ሊሆን ይችላል። ይቆዩና ኮይንሲደንትሊ እሱ ወይም እሷ ኤክስፔክት ሳታደርግ ድንገት በሆነ አጋጣሚ አንደኛው አንደኛውን በቀትቻ ያለው ሊል ይችላል፣ ዝም ብሎ ያለምንም ሪዝን ማለት ነው። እንዲህ በሚልበት ጊዜ እንግዲህ ሰውየው ልቡናውን ጭልጥ አድርጎ እንዲ ለሚለው አካል የሰጠ ከሆነ ራሱን መቆጣጠር ስለማይችል ለሴትዬቱ ወይም ለሰውየው ሴትዬቱ የሰጠችው ቦታ ወይም ሰውየው ለሴትዬቱ የሰጠው ቦታ በጣም ትልቅ ከነበረ አንኤክስፔክተድ የሆነ ነገር ሲፈጸም ድንገት እንደዚህ አይነት ነገሮች የሚፈጽሙ አሉ። በጣም ብሶች እንደውም ዳታዎች የሚያስረዱት ከሴት አፍቃሪና ከወንድ አፍቃሪ ወንዱ አፍቃሪ ነው ብዙ ራሱ የሚያጠፋ ይባላል፣ የሚጎዱት እና ሴቶቹ ሴቶችንም ምን አንዳንድ ጊዜ እንደውም ይሄ ነገር በዳታ አይቼዋለሁ፣ ግን ነው ትክክል ነው ወይ ብዬ አንዳንድ ሴቶችን ስጠይቅ ነበር። እነሱ አንድ ወንድ አፍቅረው ሁሉ ሊያካትት ይችላል እንግዲህ አይደል እንዴ አንድ ወንድ አፍቅረው እሱን ትተው ሌላ ሰው ጋር ሲሄዱ ቶሎ ከሌላ ሰው ጋር ሪሌሽን ለመፈጸም ግንኙነት ለማድረግ ወይም ጓደኝነትን ለመጀመር ብዙ አይከብዳቸውም የሚል ከሴቶቹ ከራሳቸው የሰማሁት አለ። ወንዱ ግን ብዙ ጊዜ ከቆየ መጀመሪያ ጓደኛ አድርጎ የያዛት ሴት ብዙ ተጽዕኖ ትፈጥርበታለች፣ አግብቶ እንኳን ብዙ ተጽዕኖ ትፈጥርበታለች ይባላል። እንግዲህ ከተፈጥሯችን ጋር የሚገናኝ ሳይኮሎጂ ነው ማፍቀር። እርግጥ በተፈጥሮ ከሄድን ማፍቀር የወንድ ነው። ሴቲቱ አታፍቅር አይባልም። መቼስ አሁን ስለ ፍቅር አይደለም ርዕሰ ጉዳያችን ማለት ነው። በተፈጥሮ ግን ወንድ እንዲያፈቅር ነው። ሴቲቱ ለሚያፈቅራት ወንድ እንድትገዛ ነው። የምትገዛው ለፍቅሯ ጭምር ስለሆነ ማለት ነው። እና ወንዱ በተፈጥሮ እንዲያፈቅር፣ ምክንያቱም አዳምን እግዚአብሔር ከፈጠረው በኋላ አዳም ነው ሔዋን እንድትመጣ ምክንያት የሆነው። አዳም ሔዋንን ፈለጋት እንጂ ሔዋን አዳምን ፈልጋ አደለችም። ስለዚህ በአዳም ጎን ውስጥ የነበረችው አዳም ፈለጋት። እግዚአብሔር የአዳምን ሐሳብ ጸሎት አድርጎ ሰማና ሔዋንን ከጎኑ አፈለቀለት። ከዛ በኋላ እንግዲህ ሴቶቹን ወንዶች አፍቅረው ይጠይቃሉ ማለት ነው። ሴቶች ደግሞ ከሚጠይቋቸው፣ አሁን ርዕሰ ጉዳያችን እጮኝነት ጋር የተገናኘ ስላልሆነ በደንብ አናፍታታውም፣ ከሚጠይቋቸው ወንዶች መካከል ይመርጣሉ። ስለዚህ በተፈጥሮ በተፈጥሮ ይሄ ነገር አለ ማለት ነው። ዞሮ ዞሮ ይሄን ለማብራራት አይደለም፣ ግን በፍቅር ግንኙነት ምክንያት ያ ግንኙነታቸው ሲፈርስ ሰዎች ራሳቸውን እስከ ማጥፋት ድረስ ራሳቸው ላይ ያልተገባ ድርጊት ሊፈጽሙ ይችላሉ የሚለውን ለማንሳት እና እንደዚህ አይነት ብዙ ምክንያቶች ይኖራሉ፣ ሌሎች ተያያዥ ጉዳዮችም ማለት ነው። ስለዚህ ሰዎች ራሳቸው እንዲያጠፉ የሚያደርጋቸው ይሄ ነው ማለት እንችላለን ለማለት ነው።